ሰላም ውድ የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ለማታውቁኝ አልማዝ እባላለሁ ከአልማዝ ቲቪ። አልማዝ ቲቪን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ተማሪ ነን አበረታቱኝ። ዛሬ ሰሞኑን መነጋገሪያ በሆነው ቪዲዮ በሱ ለማውራት ወይም ሰሞኑን መነጋገሪያ በሆኑት ሰዎች በሱ ትንሽ ለወራ የመሰለኝን ወይም የራሴን አስተያየት ለመስጠት ነው የመጣሁት ማለት ነው ያው በሚዲያ ታውቁታለ ታውቋቸዋላችሁ። ሳዓዲና አሊ ማለት ነው። ሳዓዲና አሊ ከዚህ በፊት ኢትዮጵያ ከመግባታቸው በፊት በስደት ዓለም የሚሰሩ እህት ወንድሞቻችን ጥሩ ብለን የምናስባቸው የሚዲያ ሰውም ናቸው። ታዲያ ሰሞኑን መነጋገሪያ የሆነው ሀሳብ ወይም ጉዳይ የብዙ እህቶቻችን የታፈነ ድምፅ ሚዲያ ላይ ወጥቶ መነጋገሪያ ሆኖ ነው ያለው፣ ሰሞኑን ማለት ነው። ስለ ስደት እኔ ይመለከተኛል፣ ስለ ስደተኛ እህቶቼ እኔ ይመለከተኛል። የራሴን እኔ ስደተኛ ሁኜ ልፋቱን ድካሙን ስቃዩን መከራውን ስለማየው ስለማውቀው ይመለከተኛል። ስለዚህ ሚዲያ የመጣውን ደግሞ የሚዲያ ሰው እንደመሆኔ በሚዲያ መመለስ ስላለብኝ ነው እና ለብዙዎችም ማስጠንቀቂያ ወይም እንዲጠነቀቁ ይሆናል ብዬ ስላሰብኩ ነው። እና ሰአዲና አሊ እንደምታውቋቸው እዚህ በፊት ስደት ነበሩ። የሚዲያ ሰውም ናቸው። ዩቱብ አላቸው የራሳቸው ማለት ነው። ስደት እያሉ ነው የሚሰሩት። ታዲያ ኢትዮጵያ ገብተው እግዚአብሔር ይመስገን ቤት አላቸው፣ የሚያምር ቤት አላቸው። እግዚአብሔር ይመስገን መኪና አላቸው፣ ሁሉ ያላቸው ናቸው ከስደተኛ ብር ወይም ደግሞ ከእህቶቻችን ሊበሉ የማይገባ ነበረ። እንግዲህ በስደተኛ ወይም ደግሞ በሰው ገንዘብ ከሆነ እንደዛ የተለወጡት አም ሶሪ በጣም አዝናለሁ። ፈጣሪን ፈሩ፣ አማናችሁን ተወጡ። ሰው አምናችሁ ከቤተሰቡ ከምንም በላይ በቃ ከቤተሰቡ ከእናቱ ከአባቱ ከእህቱ ከወንዱ ከአጎቱ አልፎ ተልፎ አምነዋለሁ ከሚለው ሰው በላይ አምናቸው ነው ገንዘባቸውን የሰጧቸው ማለት ነው። አራት መቶ ሺህ እዛም በላይ እዛም በታች ማለት ነው እየሰጧቸው። እንዴት ሰው ስደተኛ ሆኖ ስለ ስደት ስቃይና መከራ እያየ አይቶትም ብዙ ስቃይ አሳልፎ እንግዲህ ተመችቷት እሷ ሂዳ ከሆነ በስደት ዓለም ተመችቷት ስለስደት አልገባት ከሆነ፣ ለማንኛውም የሰው ሀቅ አይበላም። እኔ ሙስሊም ሀቀኛ እንደሆነ ነበር ማውቀው። አንቺ እንዴት እንደዚህ በዚህ ልክ እንዴት በዚህ ልክ ሰውን ቆዩ፣ እንትን ልበል ስለወለድኩ ነው ምናም፣ እንኳን ደህና ወለድሽ፣ እግዚአብሔር ይመስገን። ነገር ግን የሰውን ሀቅ ለመመለስ አንቺ ብትወልጅም ባልሽ አለ፣ አንቺ ብትተኝም የሚላክ ሰው አለ፣ በጎን በዙሪያ ሰራተኛ አጋዣለሽም። እንዴት ይሄን ያክል ጊዜ ገንዘባቸው እንዴት መስሪያ ታረጊዋለሽ? የሰው ሀቅ መልሽ። አለዛ በሚዲያ የመጣውን በሚዲያ ስለምንመልሰው ማለት ነው። እኛም ዝም አንልም። የስደተኛ እህቶቻችን ተሰቃይተው ውሃ ገዝተሽ በትጠጭበት ደማቸውን የጠጣሽው ሳዲ፣ ላንቺ ነው የምነግርሽ። ከምንም በላይ ሳዲ አሊ፣ ከምንም በላይ እኔ ይቷችሁን ከድሮ ከድሮ ድሮ ነው መከታተላችሁ። ቤተሰባችሁ ነኝ። ሁሌ ነው አክርሸት የማደርጋችሁ። ነገር ግን ማለት ነው፣ ነገር ግን የሰው ሀቅ ከበላችሁ አብሶ ደግሞ የስደተኛ አይበላም። የሰው ሀቅ አምስት ሳንቲም ጨምረሽ እንዳት እኖራለሁ ብለሽ እንዳታስቢ። ጥሩ አይደለም፣ መልሽ ብራቸውን። ብራቸውንም አይደለም ደግሞ ልንገርሽ፣ ላንቺ ነው የምነግርሽ። ብራቸውም አይደለም ደግሞ የዛሬ ስንት ዓመት የሰጡሽ ብርም ይሁን የዛሬ ስንት ወርም የሰጡሽ ብር ብሩን ለመልስ ብትይ ማለት ነው አሁን ላይ ብሩን ልትሰጫቸው እንኳ ዋጋ ያመጣም። ምክንያቱም የዛሬ አራ የዛሬ ዓመት ይሁን ሁለት ዓመት የሰጠሻቸው አራት መቶ ምናምን ሺ ብር የሰጡሽ ይቅርታ፣ አራት መቶ ምናምን ሺ አንድ ግለሰብ አራት መቶ ምናምን ሺ ብር አንዱ ስልሳ ምናምን ሺህ አንዱ ምናምን አንድ ሰው ቢሆን እንኳን የአንድን ሰው ስኬት ስለማይፈልግ አንዳንድ ነቀርሳ የሆነ ሰው አለ የሰውን ስኬት የማይፈልግ ከጀርባ ሆኖ በቃ ለዛ ሰው ስኬት ነቀርሳ የሆነ ሰው አለ አንድ ሰው ቢሆን ኖሮ ምናልባት ብለን ነገሩን በእርጋታና ሁኔታውን በቃ ወደ ሚዲያ ሳይወጣ ማየት እንችል ነበረ። ብዙ ሰው እኮ ነው ብዙ ሰው እንዴት እንዴት አማናሽ እንዴት አትወጭም ለምን አንድ ደብረ መብላት የለብሽም አንቺ ከስደተኛ እና እውነት አለ ማለት ነው የተጨበረበረ ገንዘብ ወይም ደግሞ እህቶቻችን የወሰድሽባቸው ገንዘብ አለ እውነት አለ ማለት ነው። ስለዚህ ብራቸውን ሳይሆን እቃውን መልሽ፣ ብራቸውን ሳይሆን እቃውን መልሽ። የተባልሽውን ሁኔታ ዝሽ ሁኔታ በአማና ተወጪ፣ አማናሽን ተወጪ፣ ሀቅሽን ተወጪ። ሰው አት ፍሪ እግዚአብሔርን ግን ፈሪሽ። ሰው አት ፍሪ እግዚአብሔርን ፍሪ። ሰው አት ፍሪ ፈጣሪሽን ፍሪ። ይቅርታ ስለ ድምጽ የተመልካቾች እና ሰው አት ፍሪ ፈጣሪሽን የፈጠረሽን ፍሪ። ቤት አለሽ፣ መኪና አለሽ፣ ከስደት ወጥተሽ እግዚአብሔር ይመስገን ሁሉ ተሰጥቶሻል። ተመስገን ብለሽ ብይ፣ እሱን ብይ፣ እሱን ኖ ኢንዱስትሪና ፋብሪካ ሰበሽ በነሱ ብር ጨምረሽ ልትገነብ ይፈልግሽ እነሱ አፈር ደም ይበልተው፣ በነሱ ብር ኖ፣ አንድ ብር ለምን መሰልሽ ብሩን ራሱ ልመልስ ብትይም እራሱ ማለት ነው። ብሩን የዛሬ ስንት ዓመት እንበይ የዛሬ ስንት ወር ያስቀረሽውን ብር እያታለሽ ልጆች እኮ ማለት ነው። አሁን ወደ ሚዲያ የወጣው በሰዓቱ አንቺ ነገ፣ ዛሬ፣ የዛሬ ወር ወልጄ እንትን ብዬ እንደዚህ ብሎ ምናምን ምናምን ስትያቸው ታግሰውሽ ኖረዋል። የምሰጫቸው ምላሽ አምነው ማለት ነው። ነገር ግን ይሄን ነገር ጠብቀው ጠብቀው እነሱም ትግስታቸው አለቀ። አንቺም ስልክ ዘጋሽባቸው። እስካሁን ኢቨን እንኳ እያታለልሻቸው ብትቆይ ኑሮ እነዚህ ልጆች የዋህ ናቸው። አይሽ ምን ያክል የዋህነታችን የስደቴቶቻችን አየሽው። አሁን ነው ስልክ ስዘጊባቸው የወጡት። ይሄ ድምጽ የታፈነ ድምጽ የወጣ ማለት ነው። ሰው ገንዘብ ውስጥ ተበልቶ ብዙን ያክል ደረጃ እንደዚህ ነው ይላል። እኔ አንድ ቀን አላደርግሽም። ብዙህ ቀን እወስድ እወስድልሻለሁ ካልሽ ሳምንት ነው ቻንስ ልሰጥሽ የምችለው። ሳምንት ማለት ነው የምሰጥሽ። ምክንያቱም እንዴ እንዴት እንዳመጣው ታውቂያለሽ። ታውቂዋለሽ ታውቂዋለሽ። እና አንቺ በቂ ነገር ሰው ቸግሮ ትርቦት ጠምቶት እንኳ የሰውን ገንዘብ አንስቶ ሊበላ ይችላል ሊለብስ ይችላል አንቺ ምን አጠሽ ነው ሁሉ አለሽ ሁሉ ነገር አለሽ እግዚአብሔር መስገን ብለሽ የሰው አቅ በአማናት መልሽ ምነው የድሃም ገንዘብ ያ ገንዘብ ራሱ አሁን ልመልስላቸው ነው ብለሽ በሚዲያ ብትመጭም እንኳ ማለት ነው እኔ ሰጣቸዋለሁ ብያለሁ ግን ይሄን ያክል ያቆየሁት በዚህ በዚህ ምክንያት ነው እና ገንዘባቸውን አሁን ልሰጥ ነው ብትይም ራሱ የዛሬ ስንት አመት መሆነ የዛሬ ስድስት ወርም የምን ያን የተቀበልሽው ገንዘብ ማለት ነው እቃውን ካልመለሽው ብሩን አሁን ልመልስ ብትይ ዋጋ አይሰ ዋጋ አይወጣም በቃ ምንም አይሰራም ምክንያቱም ያኔ የዛሬ ስንት አመት የተባባላችሁት ሶፋን ባዩ አርቢያን መጅሊስን ባዩ ፍሪጅ ምናምን፣ በቃ ማንኛውም እቃ ኤሌክትሮኒክስ የሚሆን ፈርኒቸር የሚሆን ማንኛውም እቃ የምግብ ግባት የሚሆን ያኔ የተባባላችሁት ዋጋ አሁን የለም። ታውቂዋለሽ፣ አንቺ ራሱ እጥፍ እጥፍ እጥፍ ጨምሯል። ስለዚህ በሰዓቱ እነዚህ ልጆች ወይ ቦታ አልገዙበት ወይ ቤት ይሆን አልጀመሩበት ወይ ደግሞ ለሆነ አላማ ላዋሉት፣ አንቺ እንደፈለሽ ሲሰሪበት ኖረሽ፣ አሁን ልስጣቸው ብትይ ብሩን ራሱ ዋጋ ስለማያወጣ ብሩን አይደለም እቃውን ያንን እንድሰጫቸው ነው የሚፈልግ በተባባላችሁበት ዋጋ፣ በዛን ሰዓት የሰጡሽን የሰጡሽን ብር የተባባላችሁትን እቃ በሰጡሽ ብር ትመልሻለሽ ማለት ነው። የስደተኛ ብር አይበለም እሺ፣ አይበለም በደንብ ለመናገርሽ አይበለም። እኔ ከማንም ጋር እንደዚህ ብያ አላውቅም፣ ግን ያመኛል። የስደተኛ ብር እንዴት እንደሆነ ስለማውቀው ታውቂያለሽ፣ እንዴት እንደሆነ እንዴት እንደምንኖር እዚህ፣ ተርበን ተጠምተን፣ ትራፊ በልተን ከፎቅ ታች ብለን አምጪው፣ ውሰጁ፣ መልሾ ቀይሾ ተብለን ኢትዮጵያ አንስተን ወደ ስደት ልንመጣ ስንል አንስቶ ነው የእኛ ጭንቀታችን ማለት ነው። አገር ለቀን ስንመጣ ስለ ጤና ያሳስበናል። ፕሮሰሱ ስለማለቁ ያሳስበናል። ኢትዮጵያን ለቀን ደግሞ እዚህ አርባ አገር ቢሆን ስደት ቢሆን ወይም ማንኛውም ዓለም ላይ ስንረገጥ ከዚህም ደግሞ ሌላ ሜዲካል ወስደን ነው የሰዎች የተለያየ ባህር ያለ ስንት ውጣ ውረድ አይተን ብንታመም አሞሽ እንኳ እንዲፈዘሽ እንኳ እየተወዘወሽ ነው የምትሰሪ። አመመ ብለሽ እንኳ ገደም ብቴ ማለት ነው ዘጠና ዘጠኝ ሰው ነው የሚቀሳ ታውቀዋለሽ። ደክሞሽ እንኳ ረሽ አታርፊም። ታውቂያለሽ እና የእነሱን ልንገርሽ አሁንም የነሱን አንድ ብር በላሽ ማለት ማለት ነው አይደለም፣ 400 ምናምን ሺህ አይደለም። እዛ በላይ ሆነ እዛ በታች አምስት ሳንቲም በስተት ማለት ነው። አምስት ሳንቲም በላሽ ማለት ውሃ ገዝተሽ ልትጠጭ ራሱ ማለት ነው። ደማቸውን ነው የጠጣሹ። ዳቦ ገዝተሽ የአስር ብር ዳቦ ገዝተሽ ብትበይ ስጋቸውን ነው የበላሹ። ለንጋሽ ያመኛል በቃ ነው። ዘጠኝ ዓመት ምድር ስምንት ዓመት እንግዲህ ወደ ዘጠኝ ዓመት ልሞላ ነው ስሰራ፣ የተለያየ ቤት አይቻለሁ፣ የተለያየ ባህሪ አይቻለሁ። አጠቃላይ ሁሉ ሙሉ ስራ ነው የምሰራ። ስቃያለሁ። ሁሉን ነገር ሚዲያም ስለማይ በሚችላቸው በሚቻለው አቅም ነው ሚዲያ እየወጣ ያለው እንጂ እያንዳንዱ እያንዳንዱ ቤት ጓዳ የምንሰራው የምንሰቃየው እኛው እራሳችን ነው የምናውቀው። ታውቂያለሽ ስለምታውቂው ነው። እና ሌላ ሰው ቢበላ አይገርመኝም። ማለቴ ትዳር ይሆነኛል ብለው ለወንድ ምናምን በእጃቸው ለሚሰጡት አይገርመኝም፣ ምንም አይመስለኝም። ምክንያቱም አንደኛ ገና በሚዲያ ለተዋወቁት በገንዘብ ትዳር ይገዛ ይመስል በእጃቸው ስለሚሰጡት ምንም አይመስለኝም። አንቺ ግን አምነውሽ፣ ከማንም በላይ አምነውሽ አማናና ለመወጣት ማለት ያማል። እውነቴን ነው የሚነግርሽ። ምን እንደምትሆኝ ታውቂያለሽ። ሌላው ከአምስት ሰዓት በፊት ፖስት ተሻል። ሰሞኑን ሚዲያው ሲዘዋወር ስላንቺ፣ ስለባልሽ ጉዳይ ስላደረጋችሁት ጉዳይ ሲዘዋወር ድምጽሽን አጥፍተሻል። ዛሬ ፖስት ተሻል ከአምስት ሰዓት በፊት ይሄ ምንም ጠብቁኝ አያስብለውም። የጻፍሽውንም አንብቤያለሁ። ሰአዲ በጣም የምወዳችሁ የማከብራችሁ ምርጥ ተከታታያችሁ ወይም ኦዲንሳችሁ ነበርኩ። ይሄን ስሰማ ግን እንዴት እንደጠላዋችሁ፣ አሁንም ልንገርሽ ፈጣሪ ነው የሚያውቀው ያለውን እውነታ ፈጣሪ ነው የሚያውቀው። ከፈጣሪ ባሻገር ግን እንደ ሰው እኛ ስታስቢው እነዚህ ሰዎች ብዙ ናቸው። ገንዘባችን ተበላ፣ የበሉንም ሰአዲና አሊ ናቸው እያሉ ያሉት የታፈነ ድምፅ፣ እሷም ስልኳን ስለዘጋሽ ነው ብለው ነው አሁን ሚዲያ የታፈነ ድምፅ የመጣው። አንድ ሰው ቢኖር ቀድም እንዳልኩሽ የአንድን ሰው ስኬት የማይፈልግ አንዳንድ ነቀርሳ ስላለ፣ አንድ ሰው ቢሆን ኖሮ ምናልባት ማደጓን መለወጧን የማይፈልግ ሰው ሊሆን ይችላል ብዬ አስብ ነበረ። ነገር ግን ብዙ ናቸው፣ የብዙ ሰው ገንዘብ ነው ያስቀረሹት ያ ገንዘብ ድሮ ዋጋ ያመጣ ነበረ። በዛን ሰዓት፣ በሰጡሽ ሰዓት ዋጋ ይወጣል። ምናልባትም ወጣ ያለ መሬት ይገዛላቸዋል። እንደ ያሉበት አካባቢ ይወስነዋል። ዛሬ ላይ ግን ንግዛበት ቢሉ ምንም አይደለም፣ ምንም አይገዛም ነገርሽ። ስለዚህ ብራቸውንም ሳይሆን እቃውን ነው እንድትመልሽ ነው የምፈልገው፣ እቃውን ማለት ነው። ብሩን ብትሰጫቸው ምንም አይደለም፣ ዋጋ ያመጣል። ብሩን እንድትመልሽላቸው። አለዛ አንቺ ኦንላይን ማርኬቱን ማሰሪ፣ አማናነትሽንም ባለመወጣትሽ ማንም አያዝሽም። አንቺ ስራሽ የበለጠ ስኬታማ እንድትሆኝ ከፈለሽ በአማናሽ መወጣት አለብሽ። ፈጣሪን ፍሪ። እሺ እነሱን አትፍሪ፣ ፈጣሪን ፍሪ። የሰው ልጅ እንኳን ጉንፋን ሲይዘው እንኳን ትንብሎት የሚሞት ፍጡር ነው። በፈጣሪ እጅ እስትንፋስሽ ተይዞ ሰው ገንዘብ ለምን ቆራች? ሳንቲምም ትሁን እኔ የስደተኛ ብር ሲበላ እንዲ ታምኖ ተሰጦ ሲበላ ስለሚነደኝ ነው በስጨት ላይ የማወራው። ለተመልካች ይቅርታ፣ ለእናንተ ይቅርታ። ደጋግሜ የምነግርሽ አሁንም ፈጣሪን የሚያውቀው እውነቱን። ነገር ግን ከፈጣሪ በታች አንቺ ጋር እውነት አለ ወይም ደግሞ ሌላ ነገር አለ። ያ ነገር በሚዲያ የሚመላለሰው የሚዘዋወረው እውነቱ ከአንቺ ጋር ስላለ ይውጣ። እስካሁንስ ለምን አልተነገረ ነው? ይህን ያክል ጊዜ ለምን አልተነገረ ነው? እውነት እኮ ቦታ፣ ጊዜ፣ ዲኮር ምናምን አያስፈልገውም። የሆነ ቦታ ላይ ካሜራሽን ቁጭ አደረገሽ እውነታሽን አውጥተሽ እንዲህ እንዲህ ለተባለው እንዲህ እንዲህ ነው ምላሽ፣ እውነታ ካለሽ ማለት ነው። ምን ጊዜ፣ ቦታ ምናምን ያስፈልገው። ዛሬ ከአምስት ሰዓት በፊት የፖስተሽው ራሱ ቤትሽ ጋር ያለውን ሶፋ አውጥተሽ ግቢሽ ላይ አስቀምጠሽ ቦጥረር ብሎ ከመፖሰት ይልቅ ጠብቁኝ፣ እውነታን ፈልጉ እኛ ምን እውነታ እንፈልግልሻለን? እኛ ምን እውነታን ፈልግ ተመልካች ነው እውነታን ነው የሚፈልግልሽ። እውነታን ጭጋለ ወስደሽ ከሆነ የተባባልሽውን እቃ መልሽ። ብሩንም አይደለም ብሩ ዋጋ አሁን አያወጣም። በቃ ምንም ነገር አያደርግም። ያኔ ምንም ወሬውን ምንም አመት የሰጡሽን ገንዘብ የተባባላችሁትን እቃ በዛ ገንዘብ መልሽላችሁ መልሽላችሁ። አለዛ አንቺ ምን እንደምትሆኛ ታቂ። የስደተኛ ብር አይበለም የማንም ሀቅ አይበለም። ሙስሊም እኔ ሀቀኛ እንደሆነ ነው ማውቀው ነበር እና መልሽልኝ። ሰው አምኖት አንቺ ግን ማንተውኝ ምን ተወኝ እኮ አያውቁሽም። ልንገርሽ ማንተውኝ ምን ተወኝ አያውቁሽም። ሚዲያ ስላለሽ ብቻ ያው ታውቂያቸዋለሽ። ብዙዎች ስደተኛ እህቶቻችን ሁሉን ያምናሉ ለሁሉም ይሰጣሉ። ራሳቸውን አሳልፈው ለሁሉም ይሰጣሉ። እውነታ እንዳላቸው የማውቀው ለእኔ የሚል ነገር የላቸውም። ብልጠት የሚያላቸው ሁሉም የዋህ ሁሉም ከራሳቸው ጀምሮ እስከ ገንዘባቸው ድረስ ከዘመድ አልፎ ተርፎ እስከ ባዳ ድረስ ለሰው የሚሆኑ ፍጡር ናቸው፣ የስደተኛ እህቶቻችን ማለት ስለዚህ ኢትዮጵያ ውስጥም ይዘዙሽ ስደት ዓለምም ይዘዙሽ፣ ማንኛውም ሰው ያዘዘሽን በአማና ተወጪ። አማናሽን ትመልሻል፣ አማናሽን ትወጫለሽ። እዚህ በኋላ ብዬ አስባለሁ። ይሄን ቪዲዮ ተመልካቾቼ ለሰአዲ አሊ አድርሱልኝ፣ ፕሊዝ አድርሱልኝ። ገንዘቡንም ሳይሆን እነሱ የሚገርመው አሁንም ራሱ ገንዘቡን እንደማ በቃ እኛ ተበልተናል፣ እናንተ ተጠንቀቁ የሚል አይነት ነገር እኛ ተበልተናል፣ እናንተ ተጠንቀቁ አይነት ነገር እነሱ አሁንም ገንዘቡን ትተው በቃ የሆነ አንቺ ስልክ በመዝጋትሽ ምናምን በህግ ትጠይቂያለሽ። ለምን ነው የሚተውሽ? ገንዘቡን ራሱ ትተውሻል። ገንዘቡን ሳይሆን እቃውን ነው የምትመልሺው። ልንገርሽ፣ ገንዘባው ምን ይሰራላቸዋል? ያን የተባባሉትን እቃ ልግዛ ብሎ ይገዛላቸዋል? አይገዛም። ታውቂያለሽ፣ ኑሮ በየጊዜው ነው የሚወደደው። ስለዚህ እቃውን መልሽላቸው፣ ላንቺም ጥሩ አይደለም። ሰአዲ፣ እውነቴን ነው የማከብራችሁ። ዩቲዩበሮች፣ የሚዲያ ሰዎች፣ የስደት እህት ወንድሞቼ ነበራችሁ። አሁን ግን በዚህ ልክ በዚህ ልክ ሰው የስደተኛን ብር ሰው እንዴት እርቦት ጠምቶት እንኳን ተሳስቶ ነው ነገ ተካለው ብሎ ነው ነገ ሰርቼ ትሰጣለው ብሎ ነው ነብሱ ማኖሪያ ነው ይባላል። እናንተ ምን ፋብሪካ ነው ኢንዱስትሪ እየገነባችሁ ነው? በስደተኛ ብር ያ ይሰራል ማለት ያ? አይደለም ካላችሁ ጋር ጨምራችሁ ከሰራችሁ እነሱ ምን ይሆኑሽ? የእናንተ መለወጥ ማደግ እንፈልገዋለን፣ በጣም ነው እንፈልገው። ሰው ከስደት ወጥቶ ባገሩ ላይ እንደዚህ ስፌት ሲኖረው ደስ ይለኛል፣ ከምንም በላይ እግዚአብሔር እምልሽ። ነገር ግን ስለ ስደት ምንነት ስምንት ዓመት ከምናምን ስለሰራ ብዙ አይነት ፊት አይቻለሁ። ምግብ፣ ጽዳት፣ ልጆች ሁሉን ነው መስራ ፎቅ ታች። ዱባይ፣ ሳውዲ፣ ቅንጥርስ ሁሉ ነው የተለያየ አገር አይቻለሁ። ስለዚህ አይበላም የሰው ገንዘብ አይበላም። ፕሊዝ ገንዘባቸውን የተባባልሽውን ዕቃ መልሽ መልሽ። እውነታ ካለ ከእናንተ ጋር ሀቅ አለን እኛ የሰው ገንዘብ አልበላንም ካልሽ ጠብቁኝ፣ ምን አስባለ፣ ከአምስት ሰዓት በፊት የፖሰትሽው ፎቶሽም ሆነ ጽሑፍሽ እንደዛ ለማለት ምን አስፈለገ? ጊዜ ለመስጠት ጊዜ ለመቀጠር ምን አስፈለገ? እውነት ያለው ሰው እኮ ከልቡ እውነት አለ። ከልቡ ያለውን ነገር ደግሞ አፉ ነው የሚያወጣው። ጊዜም አያስፈልገውም? ቀን አያስፈልገውም፣ ሰዓት አያስፈልገውም። በቃ ባገኘሽው ስልክ ባገኘሽው ሰዓት ካለሽበት ቦታ እውነትም መናገር ነው። እውነትም መናገር ነው። ምን በቃ ኤዲት አያስፈልገው፣ ማሳምር አያስፈልገው፣ መጠበብ አያስፈልገውም። በሚዲያ የመጣውን ነገር ሚዲያ ላይ ለማሳወቅ ለህዝቡ፣ እናንተ አጭበርባሪ ተብላችሁ ከሆነ ሀቅ ካለ ከእናንተ ጋር ኤዲት አያስፈልገውም። እንደዚህ እንደኔ ቁጭ ብለሽ እኔ አሁን አንቺን ለመናገር ቦታ ያስፈልገኝ ካለውበት ቁጭ ብዬ ነው ያወራሽ አለው። ካለውበት ቦታ በዙሪያዬ ምናምን አለ እንደምታዩት። ግን በቀደም ቪዲዮ እንደዚህ ልልክ ልሰራልኩና እስኪ ልረጋጋሉ አዩ። እና ቦታ አያስፈልገውም፣ እውነታን ለህዝብ ለማሳወቅ እነዛ ልጆች እውነተኛ ገንዘባቸው ተበልቷል አልተበላውም፣ አልተበላ የሚለውን ለህዝብ ለማሳወቅ አንችም እውነታ ካለሽ ራሽን፣ እውነታሽን ለማውጣት ጊዜ አያስፈልገውም። ህዝቡ እንዲንትን ሲል ቦታ አያስፈልገውም። እና ሶፋሽ ጊዜ አጥቻ ነው፣ ቪዲዮ ለመስራት ጊዜ አጥቻ ነው። እንዳት በየቀኑ ብሎግ ትሰሪ የለን እና ያለን እኛ እንወድሽ ያለን እኮ ጎበዝ ሰራተኛ እንደሆንች ነው የማውቀው። በዛም ምን ወድሽ ስደት ጨንክነት መጣሽ ሰርተሽ አገር ገብተሽ እንደዚህ ለውጥሽን ስናይ አሪያ ነሽ ብለን ምናስብ ነበር። በሰው ገንዘብ ከሆነ ከምን ነው እና ገንዘባቸውን ፕሊስ መልሽ መልሽ። አንድ ብር ብጣሽ ሳንቲም እንዳትል፣ ብጣሽ ደም ነው የምትጠጪው፣ ስጋቸውን ነው የምትበይው፣ በነሱ ገንዘብ ካደረክሽ ማለት ነው። እውነታ ካል አለኝ ካልሽ ደግሞ ጊዜ አያስፈልገውም፣ ቦታ ማያስፈልገውም፣ ኤዲት አያስፈልገውም። እንደወረደ ፖስትሽ ምንም አያስፈልገው። እውነታ ካለሽ ማለት ነው። እቤትሽ ያለውን ሶፋ አውጥተሽ ግቢሽ ላይ አስቀምጠሽ ተንበጥሮሮ እውነታን ፈልጉ ለተመልካች። እውነታ የሚፈልግልሽ ተመልካች ነው እንዴ? እራሱ ይፈልጊያ፣ ለአጭበረበልሽ የተባሻ አንቺ ስልክ ዘጋሽብን፣ የተባሻ አንቺ አንድ አይሩ ብዙ ሰው በላችን ብሎ የታፈነ ድምጽ የመጣብሽ በሚዲያ ላንቺ እና ህዝብ ምንድነው? እውነታን ፈልጉ ምናምን። ማንም ይፈልግልሽ፣ ዞር በይ። ምን ታወራለች? በጣም ይቅርታ ስለተናደድኩ ማለት ነው። እኔ የስደተኛ ብር የሚበላ ሰው ደሜ እንዲህ ነው የሚፈለው፣ ደሜ እንዲህ ነው የሚፈለው ለወንድ እንኳን ሲሰጡ ማለት ነው ነገ ትዳር ይሆነኛል ብለው ለወንድ እንኳን ሲሰጡ ዝም ምለው ቪዲዮ አልሰረው ሰው ትዳር በገንዘብ ይገዛል። በዛ ላይ በእጃቸው ነው፣ ይሰጡ ይበላቸው በቃ አይመለከተኝም እያልኩ ነው በዚህ ጉዳይ ቪዲዮ አልሰረው። ይሄ ግን አምነውሽ ነው ኦንላይን ማርኬት ከፍተሻል እየሰራው ብለሽ መጀመሪያ ላይ ገና ኦንላይን ማርኬት ስትጀምር ኢትዮጵያ ላይ ከቤትሽ ላይ ሆነሽ ያኔ ቤትሽ እንኳን ፊኒሽንግ ሳይጨርስ በርቺ እያልን ስደት እያላችሁ ዩቱባችሁን እያየን እያበረታታን ሰብስክራይብ ላይክ ሼር እያደረግን ቪዲዮችሁን እያየን በዩቱብ እንድታገኙ እያደረግን አገር ገብታችሁ ደግሞ ኦንላይን ማርኬት ሽሮን በዩ በርበሬን በዩ ፍርኒቸርን በዩ ማንኛውም ከመጀመሪያ ከሰዎች ከሰዎች ገዝተሽ የጉልበትሽን ከመከፈል እዛም የራስሽን ድርጅት እስከ መክፈል ድረስ ስደተኛ እህቶቻችን ወንድሞቻችን ያበቁሽ ተመስገን። በፈጣሪሽን በሀቅ ስሪ፣ አማናሽን ተወጪ፣ የሰው አንድ ብር አትንኪ። በተባልሹ ቀንና ባልሹ ቀን ትእዛዝሽን አድርሽ። ባልሹ ቀንና ወይም በተባባላችሁት ቀን ገዢና አንቺ ሻጭ በተባባላችሁት ቀን እንኳ አለማድረስሽ ለራስሽ የሆነ እቃዎችን እያስገባሽ እያስቀመጥሽ ምናምን በነሱ ገንዘብ ምናምን ምታካብሽ ራሱ ከሆነ ይሄ ኃጢያት ነው፣ ኃጢያት ነው ልንገርሽ። አንቺ ድርጅትሽን እያስፋፋሽ እቃዎችን እያስገባሽ ሳይወደድ ሳይወደድ የነሱን ብር ይዘሽ ቆዩ ቆዩ ምትይ ከሆነ ራሱ ኃጢያት ነው። አይደለም ብሩን አለመመለስ አይደለም እቃውን በሰዓት አለ እቃውን አለመመለስ ቀርቶ በሰዓት አለመስጠትሽ መስጠትሽ ራሱ ማለት ነው፣ አንቺ ድርጅትሽን ያስፋፋሽ ኃጢያት ነው። ምክንያቱም ለምን እንደሆነ ታውቂያለሽ። ያንን እቃ በሰዓቱ የሚፈልጉት ይሆናል ለምን የነሱ ብር ካንቺ ጋር ይቀመጣል? በሰዓቱ እቃውን ይፈልጉታል። ሰዎችም ዘመዶቻቸው በሰዓቱ ሰርፕራይዝ የሚያርጉበት ያኔ ቀን ልደት ሊሆን ይችላል፣ አመት ባል ሊሆን ይችላል። ባሉት ቀን ካልደረሰ ያኔ ደስታቸው ወይም ሰርፕራይዝ ሊያደርጉት ያሰቡት ነገር እቅዳቸው ተዛባ ማለት ነው። እና ይሄ በራሱ ኃጢያት ነው። እና ፕሊዝ ብሩን አይደለም አለመመለስ እቃውን ራሱ እንድትመልሹ ነው የምንፈልገው። ማለት የተባባላችሁትን እቃ ያዘዙሽን እቃ እንድትመልሹ ነው የምንፈልገው ያ ብር ብትመልሽላቸው፣ አሁን ምን ሊገዛላቸው ይችላል? ምናልባትም ምናልባትም እኔ ባላውቅም አረቢያ መጅልስ ያኔ 80 ሺህ የተባባሉሽ ከሆነ አሁን መቶ ሰላሳ ሺህ ገብቶ ሊሆን ይችላል። አንድ ቀን እንደዚህ ይሄን ያክል ከገባ እያንዳንዱ እቃ ያዘዙች ምን ያክል ሌላ፣ አንቺ ብሩን ብትመልሽና ሌላ ጋር ሂደው እንደገና አሁን ልግዛ ቢሉ ምን ያክል ስንት ሰርተው ደግሞ ጨምረው ወይም እዚህ በፊት የሰሩትን ስንት ጨምረው እንደሚገዙ ታውቂያለሽ? ይበቃኛል። ስለሚያማኝ ነው። እውነታውን እንፈልጋለን። በቅርቡ ቢቻልሽ ነገመልሽ ቪዲዮ ስሪና ልቀቄ። እውነታን ለመናገር እንዳልኩሽ ነው፣ ጊዜ አያስፈልገውም፣ ዲኮር አያስፈልገውም፣ ኤዲት አያስፈልገውም። ቅረጭ እንደወረደ ልቀቂ። እውነታ እውነታ ነው። አንድ ሰው እውነታ ካለው ብልቦ ያለው ሀቅ አፉ ይናገረዋል። አፉ የተናገረውን ካሜራ ላይ ግደቅነሽ ሞባይል ሽንግል አስቀምጠሽ ቀረጭ እንደወረደ ለቀቂ። አለቀ ምንም ማለት እውነታ እውነታ ነዋ። መዛባት መዋላማም የለውማ እውነታ ነዋ። አፍሽ የሚናገረው ውስጥ ያለው ሀቅ ስለሆነ ማለት ነው። ስለዚህ ጊዜ አያስፈልገውም። እውነታን ፈልጎ ምናምን ምናምን ምናምን ምናምን ተንደላቆ ሶፋ አውጥቶ ውጭ ላይ ተንበራጦ መለቃቅ፣ ምን ለማለት ተፈልገው ምን ለማለት ተፈልገው ሀቅ ለምን ፈልገውኛ። እና የእህቶቻችን ብርቅ መልሺ። ነገ ቪዲዮ እንጠብቃለን። ሀቅ ካለሽ ጊዜ አያስፈልገውም። ሀቅ የሌለው ሰው ነው እውነታ የሌለው ሰው ወይም ያጭበረበረ ሰው ነው ጊዜ ስጡኝ የሚለው ወይም ደግሞ ጠብቁ የሚለው። ምክንያቱም ህዝቡን እንዴት ማሳመን እንዳለበት ያጭበረበረው ሰው እንዴት ያንን ነገር ቀልሶ ህዝቡን ማሳመን እንዳለበት፣ እንደ ታማኝ እንደ ሀቀኛ ሆኖ መቅረብ እንዳለበት ከራሱ ጋር አውርቶ ብዙ ነገር ውጣ ውረድ እንትን ብሎ ሰዎች በዙሪያው ካሉ ደግሞ ያወዘው እዚህ ጉዳይ ላይ ያሉ ባልሽን ሆን አናውቅም። በዚህ ጉዳይ አውርተሽ አስበሽበት ህዝቡን የማሳመኛ መንገድ ፈጥረሽ ልትመጭ ከሆነ ብዙ ሰዎች ናቸው። ላንቺ ስኬት ወይም ለእናንተ ስኬት ከጀርባ ነቀርሳ አለ እንዳንል ወይም ደግሞ ጸር አለ እንዳንል ብዙ ናቸዋ፣ ብዙ ናቸው። ደግሞ የሚገርምሽ የስደተኛ እህቶቻችን ከማንም ድርሃም አይበሉ፣ ቁራሽ ሳንቲም አይበሉ ይገርምሻል። የዋህ ሞኝ፣ ራሳቸውንም ገንዘባቸውንም ለዘመን ለባዳ አሳልፈው የሚሰጡ የዋሆች ናቸው ሰው አማኝ። ስለዚህ የማንንም ገንዘብ አይበሉም እነሱ የሚበላለ አለ ብንልም እንኳ አንድ ሰው ቢሆን እንል ነበረ። ፈጣሪ ነው የሚያውቀው። በቃ እውነት አሳድ ሊኖር ይችላል እንላለን ነገር ግን ብዙ ናቸዋ። መረጃም አለኝ እያሉ ነው እና ፕሊዝ ፕሊዝ ፕሊዝ አ ገንዘባቸው ማለሽ ይበቃኛል። ለማንኛውም አንቺም ታውቃለሽ፣ ወይም እስካባለሽ አንቺ ታውቂዋለሽ፣ እኔ ማውቃለሁ። ብዙ እህቶቻችንም የተረዱት ስለ ስድስት ስቃይ አሉ። ነገር ግን ስደተኛ እህቶቻችን ለተለያየ ሰው ገንዘብ በእምነትና ከራሳቸው ለራሳቸው ሳይሆኑ ለሌሎች የሚኖሩ ነጋገኛለሁ ነጋገኛለሁ እያሉ በየዋህነት ነው። የዋህነት ነው። ለእነሱ እንደሌላቸው እኮ ያውቃሉ ሳያውቁ ቀርቶ መሰለሽ የዋህነት ነው። እና ገንዘባቸውን መልሽ። አይ ቲንክ ሰባት ዓመት ሰርተሻል በስደት ዓለም። ምናልባት ኢጃዛ ቤት ስለነበርሽ ስቃይን ስላላወቅሽ ከሆነ ተሳስተሻል። ሰው ቁጭ ብሎ የሚሰራ ለፍቶ የሚሰራ ሀቁ፣ ሀቁ ነው። ሀቁን መመለስ አለበት። አማናሽን ተወጭ። እስከነባልሽ አሊ፣ ሰአዲ ብራቸውን መልሱ። ብራቸውን ሳይሆን የተባባላችሁትን እቃ ስጧቸው። በሰዓቱ አለመስጠታችሁ ራሱ ወንጀልና ኃጢአት ነው። ሀቅ አለኝ ካልሽ ደግሞ እውነታን ነገ ዛሬ አያስፈልገውም። በልብ ያለ ሀቅ አፍ ይናገረዋል። እንዲህ እንደወረደ እንዲህ ቁጭ አድርገሽ ቀርጸሽ ፖስት የምታረጊው ነገር ነው፣ አፕሎድ የምታረጊው ነገር ነው ጊዜ ያም እውነታን ለመናገር የአስር ደቂቃ ቪዲዮ ይበቃሻል። ምንም ጊዜ የለኝም ምናምን ልትይም አትችይም። ምክንያቱም እዛ በፊት ብሎግ ትሰሪ አለሽ። ብሎግ ደግሞ አድካሚ ነው፣ አንቺም ተናግረሻል። ብሎግ ደግሞ ስለምግብም፣ ስለጽዳትሽም፣ ስለውጣውረትሽም ውጭ ላይ ወጥተሽ ምናምን እያየን ነው በየቀኑ እኮ እኛ። እናበረታታሻለን። ያንን ለመስራት ጊዜ ይጠይቃል፣ ኤዲትም ያስፈልገዋል። የማያስፈልገው ብዙ ነገር ታወጭበታለች። ይሄ ግን ኤዲት አያስፈልገውም አልኩሽ። እውነታ ነው። ቆጭ ብለሽ አንዴ የምትናገሩ የምታወሪው ነው። የሆነ የተለያየ ነገር የምትቀርጨው ነገር የለም። ሶ ጠብቁኝ አያስፈልግም። ህዝቡንም እውነታን ፈልጉ ልትይ አትችይም። በቃ እውነት አንቺ ጋር ካለ እውነት ነው። አለዛ ገንዘባቸው መልሽ፣ በቃ አለቀ። ሰው ካላጭበረበረ፣ ሰው የሰው ገንዘብ ካልበላ ጠብቁኝ ምን ያስብለዋል? ህዝቡ ይሄን ያክልና ሚዲያው ይሄን ያክል እያወራ እንዴት ሰው ዝም ይላል? ባልሰማ፣ ካላጭበረበረ በረበረ። ሀቅ አለኝ ካልሽ ውጭና እውነቱን ተናገሪ። ደግሞ እውነት አላቸው፣ እርግጠኛ ነኝ። አንድ ሰው አይደለም ብዙ ነው፣ እውነት አላቸው። ለማንኛውም ተመልካቾቼ ቪዲዮ አለብዛባችሁ፣ በጣም አስረዘምኩት። ለነበረን ቆይታ አመሰግናለሁ። ምን ትላላችሁ? ኮሜንት ላይ ጻፉልኝ። ይሄን ቪዲዮ የምትከታተሉ ሁሉ ምን ትላላችሁ እናንተ? እኔ እንደ ራሴ ልጆቹ ሀቅ አላቸው ብዬ አስባለሁ። ምክንያቱም የአንድ ሰውን ስኬት የማይፈልግ ሰው ቢሆን ኑሮ አንድ ሰው ሊሆን የሚችለው እንጂ እንደዚህ በግሩፕ በዝተው በተለያየ አቅጣጫ አይመጡ ነበረን። የታፈነ ድምፅ እሷ ስልክ ስዘጋባቸው በተስፋ አላቆያቸው ስትል ነው የመጡት ማለት ነው። ለማንኛውም ገንዘባቸውን መልሽ እንላለን። መልሱ እስከ ባልሽ እንላለን። አማናሽን ተወጭ እንላለን። ገንዘቡንም ሳይሆን ገንዘቡ አሁን ያዘዙሽ እቃ ልግዛ ቢሉ ምንም ዋጋ ስለማያወጣ ወይም ስንት ጥፍ ጨምረው ስለሆነ ሊገዙ የሚችሉት ያንን ነገር ለምን ያወጣሉ? አንቺ ጉዳይሽን ነገርሽን እስክታሳኪ ድረስ የነሱን ገንዘብ ይዘሽ አሁን ላይ ገንዘባቸውን ልስጥ ብትይም ሀጢያት ነው ላንቺ። ስለዚህ የተባባላችሁትን እቃ ከተባለሽው ቦታ አድርሽ ያኔ ሰላም ይሆናል። ግንበኞችሽ ይቀጥላሉ አማናሽን ተውጥተሻል ብለን እናስባለን አስባለን አለዛ ግን የሚያዝሽም የለም አንቺ ሲጀመር ወደ ህግ ነው መቅረብ ያለባችሁ እውነት አካል ለለህ እናንተ ጋር ማጭበርበር የእውነትም ካለ እንግዲህ ፈጣሪ ነው የሚያውቀው ግን እናንተ በህግ መያዝ ያለባችሁ ምክንያቱም የስደተኛ ገንዘብ እንዲህ ብሎ አ አይበለም ኧረ አንፋታም ተይ እንጂ ምን ነው አንፋታም እና ለማንኛውም አፎ በሉኝ ሰአዲ አሊ አፎ በሉኝ ስለ ሀቅ እኔ ደሜ ስለሚፈላ ነው አብሶ አብሶ አብሶ አብሶ ስለ ስደተኛ እኔም ተሰድጄ ያየሁት ስለሆነ መከራውን ስቃዩን አሞኝ ደክሞኝ እረፍት አጥቼ ስለምወዘወዝ እንዲህ ፊታችን የተጠበሰ እንትን እስኪመስል ድረስ ገርጥተን እንሰራ ብለን ነው። ስለዚህ በየዋህነት የሚሰጡትን እኮ እኔ ዝም ብያለሁ። በአማና ሰጠዎች፣ ግን አማናሽን አለመወጣት፣ አምነውሽ ሰጠሁሽ፣ አማናሽን አለመወጣት። የሚዲያ ባይመጣ እናወራም ነበረ፣ ሚዲያ ስለመጣ በሚዲያ ስለሆነ ነው የሚዲያ ሰው። ስለዚህ ለማንኛውም አፉ በሉኝ። ፈጣሪ ያውቀዋል ከምንም በላይ እናንተና ሰአዲ አሊና ፈጣሪና እነዛ ሰዎች ነው የሚያውቁት። ተበላብን የሚሉት ሰዎች ማለት ነው። ለማንኛውም አፍ በሉኝ ለእውነት ስለምቆም ነው። በተረፈ ወይም ደግሞ ይቅር በሉኝ። በተረፈ ገንዘባቸው ከተወሰደ ወይም ላትወስዱ ትችላላችሁ ማለት የማዘግየት ስራ ይኖራል። የራሳችሁ የሆነ ስራችሁን ሰው ምናልባት ቤት ቢኖራችሁም ሌላ የተሻለ ሰፊ ከተማ ምናምን የተሻለ ቦታ ቤት እየሰራችሁ ሊሆን ይችላል። ያንን ገንዘብ የእነሱን ወስዳችሁ እዛ አስቀምጣችሁት ሊሆን ይችላል። ወይም የሆነ ድርጅት የሆነ ቅርንጫፍ እየከፈታችሁ ሊሆን ይችላል። አናቅም። እናንተ ላትወስዱት ላትበሉት ትችላላችሁ ገንዘቡን ግን፣ መዘግየቱና ያንን ገንዘብ ደግሞ እናንተ ለሆነ ጉዳያችሁ ስላልዋላችሁት በሰዓቱ ብሩ ከጃችሁ ከሌለ በተደጋጋሚ እነሱን ከጠየቋችሁ ስልክ ልታጠፉት ትችላላችሁ። እነሱ ደግሞ ብለው ብለው ብለው ብለው ሲዘጋባቸው ወደ ሚዲያ መጥተዋል ማለት ነው። ስለዚህ እቃቸውን መልሱ እቃቸውን ባትመልሱና ለሆነ ጉዳይ ብታወሉትም እንኳ ሀቀን ተናገሩ። ለህዝቡ አስረዱ። ጊዜ ስጡኝ በሏቸው እና የሆነ ጊዜ ስጧቸው እና እቃው እንድትመልሱላቸው ሆኖ። እቃው እናንተ የምትሰሩት ይሄ የኦንላይን ማርኬት አክሳሪ አይደለም። ከስረን አትሉም። ፍራፍሬ አይደለም በስብሶ አትሉ። ወይም ደግሞ ምን ይሄ እኮ በስደት ዓለም ላይ ያሉ ሰዎች ያዟቸዋል ይሄን ያክል ብር ነው ብትሏቸው አቅማቸው ወይም ብሩ ካላቸው እሽ ነው የሚሉት፣ እሽ ነው የሚሉት። እና አክሳሪ ስራ አደለም። እናንተ እየሰራችሁት ያለ የሆነ በቃ ድርጅታችን እንደዚህ ከስሮ የምትሉት ነገር አይደለም። ወይም የሆነ እንትን ያመረታችሁ ያን ያመረታችሁት እንትን መንግስት እናንተ ያስገባችሁት ጥሬ ዕቃ እና በኋላ ያመረታችሁትን ምርት ለዛ መንግስት ተመን ሰጦት ከስራችሁ ቢሆን ከሰርነት ላላችሁ። እናንተ ኦልሬዲ የሆነ ዕቃ ታመጣላችሁ፣ የሆነ ቦታ በሚዲያ ታስተዋውቃላችሁ፣ ይሄን ያክል ዋጋ ነው ብላችሁ ለህዝብ ታስተላልፋላችሁ። ወይም ደግሞ በውስጥ መስመር ያወራችኋል ትግባባላችሁ። አለቀ። ትርፋችሁን አስባችሁ እናንተ እንደነግራችሁ ኪሳራ የለውም። ስለዚህ ምን ሆነ ብሩ እንደነገርኳችሁ ቅድም ለሆነ ጉዳያችሁ አውላችሁት ከሆነ ስልክ መዝጋት ሳይሆን አማራጩ ለገዢዎቻችሁ ማለት ነው። ስልክ ሳይሆን መዝጋት አማራጩ ወለድኩ ምናምን ምናምን እንደዚህ በቃ ምክንያቶችን እያራዘምች እንደቆየሽው ሁሉ አሁንም እንደዚያ ማለት ይሻላል ከምትዘጊ አንዴ። እና ለማንኛውም ብዙ አላብዛ በቅርቡ ጠብቃለሁ። ፈጣሪ ያውቃል እውነቱን። ለማንኛውም ማንም ናችሁ ማንም የሰው ሀቅ ተወጡ። የሰው ገንዘብ አይበልም ስደተኛ ስለሆነ ብቻ ማርለም የሰው ገንዘብ በልታችሁ እናንተ ምን ደምትሆን ታውቃላችሁ። ምን ደምት ሆኑ ታውቃላችሁ ወጣ ብለን እኮ በር ላይ ክፍት ልንል እንችላለን በእንቅፋት ደፋ እንዳልንል እንቃር እንችላለን። ሳናውቅም ሆነስ እያወቀን የምንሰራው ብዙ ኃጢያት እያለ እያለን ገንዘብ እንኳን የሰውን ገንዘብ መብላት ምን ይባላል? አሁንም ይቅር በይኝ፣ ይቅር በሉኝ፣ አፉ በሉኝ። ፈጣሪ ነው የሚያውቀው የመሰለኝን የስደተኛ ገንዘብ ሲበላ ወይም የሚወሰድ ከሆነ ስለም ስለሚያናድደኝ ነው እኔ በእጃቸው የሰጡት ለወንድ ብለው እንደሚባለው ማለት ነው ቢሆን ኖሮ አፌን አልከፍትም ነበረ። ምናልባትም ቪዲዮ ብሰራ አትስጡ እያልኩ ነው ልመክር የምችለው ይሄ። ግን ኦንላይን ማርኬት አለሽ አምናውሽ አዘውሻል የዛሬ ስንት ዓመት ጀማሪ እያለሽ ያኔ ገና ሽሮ በርበሬ ምናምን ዘዙኝ ምናምን እያልሽ እያለ ገና አንቺ ከሌሎች ብር ተሰጥቶሽ ገዝተሽ ለተባልሽ ቦታ ለማድረስ የራስሽ ድርጅት እንኳን ሳታስተዋውቂን ያኔ ቤቴ ከሚሴ ነው፣ እኔ ታዋቂ ነኝ፣ እኔ እንደዚህ ብለሽ ነው እዚህ ደረጃ የደረስሽው። ያኔ በየቀኑ ቪዲዮ እየለቀቅሽ እቃዎችን እየለቀቅሽ ዳንዲ ብለሽ ምን ብለሽ እዛ በኋላ ነው ለውጥሽ የመጣ። በስደት ሕይወታችን አንቺም ሰጥቶሽ እነሱም አዘውሽ። ታዲያ ለምንድን ነው ለምን ይሆናል እንደዚህ ለምን? በተረፈ ሰላሙ ነው። ይቅርታ ሰአዲ አሊ፣ አፎ በሉኝ። ስለ ሀቅ ስለመቆም ነው ይነደኛል። እኔ ስደቱን አለም ባላዩ ምናልባትም እዚህ ምድር ልችል ይሆን ይሆናል፣ ግን ልፋትን ስቃይ ስለ አየሁት ነው። አፎ በሉኝ። ሀቅ እንግዲህ ይወጣል ብዬ በቅርቡ አስባለሁ። ማንም በላይ ፈጣሪ ያውቀዋል። ውድ ተመልካቾች እናንተስ ምን ትላላችሁ? ቪዲዮውን አስረዘምኩ ይቅርታ። በተረፈች